አለቃ እንዴት ነው? ወይ ደህና እንዴት ነው ታዲያ ላይቭ ነበርክ እንዴ ዛሬ አ ዛሬ አደፍርሽ የወጣው ምን ፈጠርክ? አይ እነ የሩስነ ጎዳና ግባልኝና፣ እሺ እዛ ከሁለት የተከፈለ ቡድን አለ እና አንዱ ከአንዱ ጋር አልገባም ብሎ እህ እርስ በርስ አይግባቡም፣ አይነጋገሩም እና ማን ተፈጠረብን ሲሉ አረ፣ አስተላለፉ በጣም አሳዛኝ ነው። እሺ አይነጋገሩ አይነጋገሩም እርስ በርስ እኮ። አረ እባክህ፣ ያ ይነቃቸው። ብሩክና ሀብታሙ አንድ ላይ ናቸው አሁን። ብሩክ ወዲያ ወዲህ ስለሚል ማለት ነው። ብሩክ እንኳን በቅንነት ነው ያው፣ ለመኖር ነው የአዘር። ብሩክ ደግሞ የ የሩስ ጎዳናና ልዩ አንድ ላይ ናቸው። እና አንዱ ከአንዱ ጋር አብሮ አሁን አይሰልፍም አብሮ አይቀርም እና ነጀሪ ለብቻ ናቸው ኦኬ እና ብሩክ ከሁለቱም ነው ወዲያ ወዲህ የሚጫወተው እሱ በዚህ ይታወቃል ሳምባ ነው እንጂ ያለው ብሬን የለው ኦኬ እና መሳሳት ሲፈጠር ዛሬ ከባድ ሚዛን መሆን እንፈልጋለን እና ካልገባ ብለው ደወሉልኝ አይ እኔ እኮ አጠቃል ያለሁ ምናምን አልኩ አይ ግድ የለም። በዘዴ በስትራቴጂክ ይሁን አወጣጥህ ጥል እንዳይመስልም ጥሩ ነው ምናምን ምናምን አለ አነጀሪና ከዛ ትላ አዎ፣ ትላንትና እነዛኞቹ ግባ ብለውኝ ነበረ አልገባሁም። ከዛ ዛሬ ገባሁና ያው ውሸቱን አምጥቼ አደበላለቀው ውሸቱ። አዎ ሰምቻለሁ። እሺ ነው በዛ እየሰማችሁ ነበር። አይ ነግሮኝ እኮ ገብቼ ላይ ብሎኝ ምን እንደ ተወራ ምን እንደተፈጠረ ሳይነግረኝ ቀረ ለዛ ነው የደወልኩልህ ምንድን ነው ያደረገው ሀብታሙ ይድነቃቸውን ቋሚ አባል ለማድረግ ስብሰባ አጀንዳ ጠራ ማለት ነው እሺ እሱን ስራ ሲያጅ እንዲሆን ያመቻቸው ይድነቃቸው ቋሚ አባል አይደለም ተቀጣሪ ነው ኦኬ እና ድምፅ ንስጠውና ቋሚን አባል እናድርገው ሲል በመተዳደሪያ ደንቡ መሰረት ሁሉም ካልተስማሙ፣ መስራቾች ካልተስማሙ አንዱ ሰው ውድቅ ካደርገው ውድቅ ይሆናል። አንድ አባል ስትቀበል አዲስ አባል ስትቀበል እንደዛ ነው። እኔ በገዛ ፈቃዴ ከቦርድም ከአባልነትም ከማኔጅመንትም ራሴን አግልያለሁ። ኢንዲፔንደንት ብኝ ነው ስራ አሁን ለመውጣት ያልተሸገርኩት ለዚህ ነው። ኦዲት የለ ምን የለ ማኔጅመንታቸው ውስጥ የለው ቦርዳቸው ውስጥ የለው ምናቸው መስራቾች ውስጥ የለው በፊት ነው የለቀቁት። እና አሁን እኔን እንድገባ ጠይቅ ምናምን ሲሉኝ አልጠይቅም፣ አልተስተካከላችሁም፣ አሰራራችሁም ትክክል አይደለም። ኤዲቶሪያል ፖሊሲ የሌለበት ህግ የሌለበት በእጃዙር ቅኝ አገዛዝ ውስጥ ያላችሁ ሰዎች ሀብታሙ እንደፈለገ ማኒፑሌት በሚያደርገው ቤት ውስጥ እኔ አገባብ ነው። ቆይቼ ነበር። አሁን እየሳሳበት ሲሄድ ጎዳናውም ለቆ በሽምግልና ነው የተመለሰው። አሁንም በቋፍ ላይ ነው ያለው። አንተ ከለቀክ እኔ አልቆይም፣ አንድ ቀንም ወደምትሄድበት ቦታ እሄዳለሁ ነው ያለኝ። ትፈልግ ኤርሚያስ ጋር ከሄድክ ኤርሚያስ ጋር እመጣለሁ። አበበ ገላው ጋር ብቻ ብትሆን ምናምን ይገኛል እኔ ምንም አላልኩትም። ስለጀመርኩት ስራ የሚያውቀው ነገር የለም ግን እንደማልቀጥል ነገርኳለሁ። እና ፕላን ቢ የራሱን ዝግጅት እያደረኩ ነው። ይዋል አሁን ይህን ሁኔታ የተገነዘበው ያው ፖለቲካ ሴረኛ አይደለም። አምጥቶ የድነታቸውን ቋሚ አባል ያረችው ድምፅ ስስጡ ሲባል ብሩ ኮላዋይ ነው። እሺ ልዩ ደግሞ ማስረከብ ስለምትፈልግ አሁን ስራ አስተያጅነቷን እሷም እሺ አልገላገልኝም ከነሱ ጋር አልጨጋጨቅም ብላ እሺ፣ እሺ ሀብታሙም እሺ ሲል በአንድ ድምፅ ጀሪ ምን ስለሆነ ነው ቋሚ አባል የሚሆነው? ማንም ሰው በፈለገው ጊዜ ቋሚ አባል ለማድረግ እንዲህ አይነት ሁኔታ ሲፈጠር አምጥቶ ይሄ የክሊክ ስራ እናውቀዋለን፣ እና አልቀበልም ብላ ውድቅ አደረገችው። እሺ እሷ ካልተስማማች ደግሞ መሆን አይችልም፣ ህጉ አይፈቅድም። ከአባላት አንዱ ከተቃወመ አዲስ አባል መቀበል አይቻልም። ቋሚ አባል ካልሆነ ደግሞ ስራ አስኪያጅ መሆን አይችልም። ማስረከባት በዛ ተበሳጭቶ ከጀሪ ጋር አልገባም ብሎ አቁቶ በጀሪ ተራ ላይ አልገኝም አለ ማለት ነው። ገደል ግባ ብትፈልግ ብላ ጎዳናን እየያዘች ትገባለች። እሱ ከብሩ ጋር ይገባል። አሁን ጎዳናም ጀሪም ደወሉልኝ እና በሞገስ እንታይ ሁለት ብቻ እየሆን እንደማንገባለን አንተም ግባ አስኪ ምናምትልኝ ድንገት ነው የነገሩኝ ካልኩና ገባሁና ያው ተወያየን ማለት ነው። በዛ መሀል ነው ውሸቱን ግሮም ዜና ሰጥቶ የነበር ዜናው እንትን አልኩ። ሌሎች ዜናዎችም ነበር በጣም ጥሩ ሶ ምንድነው ስመጣ በግርማ ሞገስ እንድመጣ ልክ ነው። እንዲደነግጡ እንትን ብያለሁ። ያኛውን ሰውዬ ወጣ የተባለውን ሰውዬ ኢንተርቪው ለማድረግ ሌላም ሌላም እንደዚህ ና፣ አሪፍ እና ሰዎች ናገናኛቸው እንዩቲ ላይ ምናምን ሲጭ ነው ያሆነ ሰውየው ጋር እናገናኛቸው እንጂ ሰዎች ነው ደጀን አይ አይ ይሄኛው ነው። ኮብላይ ይሆን? ከማን ጋር አገናኛቸው? እናገናኛቸው እነ ቦስ ጋር እነዚህ ጋር ወይ ነገ ምናምን ከማን ጋር እናገናኘን? ከነቦስ ጋር እዚህ ካልስ ጋር። አዎ ከኛ ሰው እሺ፣ ጋር ውር ውር የሚለውን እንግዲህ ያለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና እና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢሚ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ? ንብስ ስትሆን ማር ለማምረት ነው። ዝንብ ከሆነች ግን እንትን አለች። ምንድን ነው የምታደርጉት? ማራገቢያ ነገር አለ አይደለ? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ብስጥሎ ያለው እና እንደዚህ አይነት ወሳኝ አድሚኖቻችን፣ ቀጥሉ ኃላፊነታችሁን እናንተ እየተወጣችሁ ትቀጥላላችሁ። ሁላችሁም በነፃነት ሐሳቦቻችሁን ሐሳብ ያላችሁ እየሰጣችሁን እንቀጥላለን። ሀብታሙ ጽንፈኛ ጽንፈኛ ዘረኛ። እኔ በጣም ይገርመኛል። ሀብታሙ አዲስ አበባ መጥቶ ከአዲስ አበባ ልጆች ጋር እናገ ይቀላቀላል እላለሁ። እያንዳንዱ የአዲስ አበባ ልጆች ባንክ ዘርፈዋል ብሎ ያሳሰረው እኮ እሱ ነው። በ97 ምርጫ እያንዳንዱ ዛሬ ግን ልክ አዲስ አበባ ጉዳይ እንደሚቆረቆር የአማራን ጉዳይ እንደሚቆረቆር ደሞዝ አርገውታል። መቼም በእነዚህ በሚስኪን ኢትዮጵያዊ እዛ ጋር ይጫዋል። ኢትዮ 360 ሞቷል፣ ከሞተም ቆይቷል። ሶ ጸቡ ያለው በሙት መንፈስ ላይ ያለ ጸቡ ያለው በሙት መንፈስ ውስጥ ያለ ዝም ብሎ የሚዋትት ካልሆነ በስተቀር ኢስ ኖ ሞር ሰርቫይቨር አርግም በቃ ሞቷል። በሞተ ነገር ላይ መከራከር ብዙ ጥቅም አለው ወይ ነው። ግብረ ኃይሎችም እንዲያስቡበት። ፖለቲካ ኔቸሩ ገሎታል። ፖለቲካ ኔቸሩ ኢትዮ የሚል ስም አያስፈልግም። ከዚህ በኋላ የአማራ ብሔርተኛ ከሆንክ የአማራ ብሔርተኛ መዳረሻ፣ ምንም ይሁን ምን፣ ሮጭ ሄጃ አራት ኪሎ ገባለው ምናምን ሆናለው ምናምን ምናምን ብትልም በቃ ሚዲያ የአማራ ብሔርተኛ ነው። ሶ ፋይንድ አማራ ምስያ ነው ፈልግ ኢትዮ ብለህ አያዋጣም ከዚህ በኋላ የለም እንደዚያ ምክንያቱም የአማራ ብሔርተኝነት ከጭንብሉ ተገፏል ከዚህ በኋላ ቡጥቡጥ ተደርጎ የሚበላው አማራን ሚሊየን አማራውን ጥባር አጨዱት የማይጸጽተኝ ነገር አማራ ስም ነግጄ አላውቅም ጌታ ክብሩን ይውሰድ በኦሮሞ ስነግ ያላል በትግራይ ስም ገንዘብ አምጡ። ለዚህ አሰባሶ አንድ ሁለቴ እንትን ላይ አሰባስባለሁ። ወለጋ ላይ ታረዱ ሲባል ወንድምናቶቻችን የኢትዮ ሶስት ስልሳ ምን ተፈጠረ ክስ ላይ ናቸው። እንግዲህ ለህዝብ ለህዝብ የሚታገል ለህዝብ ድምፅ የሚሆን የግለሰብ ጉዳይ ምን አገባ ህዝብን የሚል ሰው እነ ኢየሩስ እነ ሀብታሙ አያሌው እነ ብሩክ ሌሎችም ለህዝብ ነው የምንሰራው። ለአማራ ህዝብ ተጎድተዋል፣ የአማራ በዚህ ይወጥቷል። አንተ ፕራይቬት እስኩል፣ ልጆቻችሁ ምታስተምሩ ጽድት ያለ ህይወት ያላችሁ በአማራው ገንዘብ እዚህ ፈታ ብላችሁም ነው። ሰብስክራይበር እኮ መቶ ሁለት መቶ አንድ ሰው በየወሩ ያደርግላቸው ነበር። አንድ አማራ ነው ማወራ፣ ይመሩናል ብለው ተጫውተውበት ተጫውተውበት ፖለቲካቸው ሲያልቅ አሁን ተጣል ለምን ዋሽተው ዋሽተው ዋሽተው መጨረሻቸው ዚዋ ውሸት ታድጋለች እንጂ ምን መሆን አይችልም። እውነት መሆን ማደግ ትችላለች። ውሸት ውሸት ማደግ ይችላል ግን መጨረሻው እውነት መሆን አይችልም። ስለዚህ ይፈርሳል። ስለዚህ የኢትዮ የኢትዮ ሦስት ስልሳ ዋህቴነት ልክ የኤርሚያስ ጋር ሲለያዩ ማወቅ ነበረባችሁ፣ ግን አታውቁም። ለምን ዝም ብሎ የሚነዳ ነው አሁን ለምሳሌ በቲክታክ ላይ አለች አይደል? ወፌ ቆመች እምትነዳቸው ሄዳችሁ ጻፉ ሲባል ሮጥ ውይ ብለው መተው የሚጽፉ እንደዛ ማለት ነው። በማስተዋል ጭንቅላት ባለው ሰው ማ አትመራ ከሆነ ማንንም ይነዳል። ማንም ማንንም አይነዳኝ የሚመራኝ የለም። መሪ ነኛ መሪ አይመራ ልምራ እዚህ ውስጥ ገብተ እንደዚህ ልዘዝ የሚባል እኔን አይቻል። ኢምፓስ መሪ ስትሆን አትመራ ታዳምጣለህ ታስተውላለህ። የልክ ነው ልክ አይደለም ብለህ የምትነጋገረው ንግግር ነው። ስለዚህ ኢትዮ 360 ጄሪዬ፣ በጣም እያለቀሽ ነው። በሰላም ነው ጄሪ ሻዬ። የኢትዮ 360 ቲክታክ መጣች። ሲማረኩ ሲማረኩ፣ ቲክታክ የሚመጡን ነገር አልገባኝም። ቲክታክ የኛ አይደለም የኛ ግዛት ነው ቲክታክ ዩቲዩቡን ትተንላችሁ ነበር። ዩቲዩብን ሸቅሉ፣ ፖለቲካም ስሩ፣ ምንም ስሩ አለ። ቲክታክ ላይ ሲማረኩ፣ ቲክታክ ላይ መጣ። አሁን ከጆከር ጋር በቅርቡ ታገኟቸዋላችሁ። ጆከር ጆከር፣ አደራ የስራ እድል ተፈጥሮላ ከነ ጄሪ ጋር አብረ ገብተ ትንሽ መስራት አለብ ብራዘር። እኔ ለአንተ ብዬ ሶስት ደግሞ ዩቱባቸው ተዘጋ። በዩቱባቸው ያገኙ ነበር። ምን ያገኙ ነበረ? ሱፐር ቻት፣ ሱፐር ስቲከር ያገኙ ነበር። 20ሺ 30ሺ ሰው ነበር የሚያያቸው። ዩቱብ ሲዘጋባቸው፣ ገንዘብ ጠፋ። ሀብታሙ አያሌው 7200 ዶላር በወር ያገኛል። ሌሎቹ 5ሺ 5ሺ ዶላር ያገኛሉ። ከፌስቡክ በተለቀመ ወሬ ከዶክተር በላይ ይቀበላል። ስለዚህ ሲያዩት፣ ኢትዮ ሶስት ስልሳዎች ገንዘብ ያለው ማጋ ነው፣ እስክንድር ጋ ነው። ስለዚህ እስክንድር ቀጠራቸው ማለት ነው፣ ለገንዘቡ ቀጠራቸው። የእነሱ ስራ ምንድነው? እንደዚህ ሆኖ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ አድርጎ ጀግናው እስክንድር እንዲህ ብሎ ጀግናው እስክንድር እንደዚህ አድርጎ ታላቁ እስክንድር እንደዚህ ብሎ ምናምን አያጮሁት መጡ ማለት ነው። ከዛስ አሁን መጠቀሚያ ኮንዶም መሆናቸውን ሲያቅ እስክንድር ምን አደረጋቸው እና ሀብታሙን ገንዘቡን መልቀቅ ጀመረ። ሰባ ሺ ሁለት መቶ ሺህ ዶላር ለቀቀላቸው። ሁለት መቶ ሺህ ዶላር እና ይሞታል እንዴ አበበበለውንም የገነጠሉት እኛ ብቻ እነሱ ብቻቸውን እየበሉ አንተ ምናምን ብለውት፣ አለቅ ኢትዮ ሶስት ሰዎች እንደዛ ማድረግ አይችሉም። ምክንያቱስ መብላት ለምደዋል ደሞዝ ለምደዋል። ስለዚህ ከመረጃ ቲቪ በሰላም ወጥተው እንደናበበ ገላው እንደነ መሳይ መኮንን አመስግነው መሄድ ሲገባቸው መረጃ ቲቪን መረጃ ቲቪ ላይ ሆኖ ማፍረስ ፈለጉ። መረጃ ቲቪ ካልፈረሰ በስተቀር እነሱ አዲስ ቲቪ ማቋቋም አይችሉም። ስለዚህ እና ሀብታሙ መረጃ ቲቪ ላይ ሆኖ መረጃ ቲቪን ማዋረድ ጀመሩ። ምንድን ነው ኢትዮጵያ? እያየን አይደለም በሳተላይት ላይ እየተላለፈ። መረጃ ቲቪ ጋዜጠኛ የለውም፣ መረጃ ቲቪ ያንም ቻሌንጅ የሚያደርግበት የለውም። ስለዚህ እኛ መረጃ ቲቪን ስንቀጠቅጠው መረጃ ቲቪ እኛን ረተው በእናታችሁ ይለናል እንጂ አይቃወመንም ብለው የአረመኔ ስራ መረጃ ላይ ሰሩ። ኤልያስ ክፍሌን ከሰሱት። ኤልያስ ክፍሌ ኢትዮ ሶስት ስልሳን ያደራጀ እነ ልዩን ከአትላንታ ድረስ በራሱ ወጪ መጥቶ የሳተላይት አጠቃቀም ያሰለጠነ ያሳየ አበበለውን ዶነር ቦክስ የከፈተለት ዌብሳይት የከፈተለት እንዴት መልካም የሆነ ትግሉን በነፃ ጉልበት የሚሰራ አንዴ ሻቢ አረጉት። በና ኪላ እንኳን ሲሰዱ ታየለ አመሲሞ ልጁ ታየለ በሚገርም ሁኔታ ማለት ነው። በጣም በሚቀፍ ሁኔታ ሶስት ቀን ያየሁት እንደ ኤልያስ ለኢትዮጵያ ፖለቲካ የሚጠቅም ሰው አልነበረም። ውሻ አረጉት። እኔ በዚህ እድሜ ድሮ ቢሆን እነ ላሙዲን እነመለስ ዜና አፈር ከድሜን ያበላሁት እግዚአብሔር ይላችሁ ብሎ ሲቀመጥ፣ እኔ ከነከነኝና መረጃ ቲቪን እራሴ ሳይወክለኝ ለመረጃ ቲቪ ዲፌንድ አደረኩ ማለት ነው። የጽድቅ ስራ ነው የሰራሁት። እኔ መረጃ ቲቪ የሚከፍለኝ ነገር የለም። አሁን ያልጠበቁት ነገር መጣባቸው እና ሀብታሙ ማለት ነው አይ እነሱ መረጃ ቲቪን አፍርሰው አድቀው ሚኒሊክ ቲቪ የሚባል ከፍተው ሚኒሊክ ቲቪ ተነገርኩ። እንግዲህ የእስክንድር ነው። ከዛ በሚኒሊክ ቲቪ ስም ልክ እንደ ቀድሞ ኢሳት አለምን ዞረው መጋጥ፣ አማራን መጋጥ ነበር የፈለጉት። ከዛስ ልክ ሚኒሊክ ቲቪ ሲያቋቁሙ ምን አደረጉ? የአውሮፓ ቻፕተር እናቋቁማለን ብለው ጣሊያን፣ ፈረንሳይ፣ እንግሊዝ፣ አሜሪካ፣ ምን አህንት ምን ነው ስዊድን፣ ጀርመን ምናምን ብለው ለጠፉ አይደለም። ወጣውኝና ወንድ በአማራ ስም ትለምናለ ወንድ ሌባ ሁላ አልኩኝ። እንግሊዞችን አብረን እንዙር ሲሏቸው የእንግሊዝ ፋኖ በጣም በጣም ብልጦች ናቸው። በመጀመሪያውም ይጸጽታቸዋል። እግርም ብላሉ ጥፋ ከዚህ አሉት የእንግሊዝ ፋኖች። ጀርመን የሚቀበለው ጥፋ። ሀብታሙንና ሽመልስን ፈረንሳዮች ጥፋልን ከዚህ ያሉት እንዳትመጣብን። ማን ተቀበላቸው? ስዊድን። ስዊድንማ ጌራ የሚባል ግንቦት ሰባት የሆነ እስክንድርን እየደገፈ እዚህ ደግሞ እነ ጋሻ ሰግድን እደግፋለሁ የሚል ፀረ አማራ የሸዋ ሰው ነኝ የሚል ተቀበላቸው። ሀያ ሰው ነው ሰላሳ ሰው ቁጭ ባለበት ለፍልፈው አንድን ቦታ ሲያጡ ተነስተው አሜሪካ ሄዱ። አውሮፓን ዘጋውት ማለት ነው። እነሱ በሳተላይት ስር አየህ ቻፕተር አቋቁመው ሊግጡ ነበር። ከዛስ፣ ካናዳ አሉ። ካናዳ ግንቦት ሰባት ያዘጋጀላቸው ወፍ የለም አዳራሽ ውስጥ ማንዲግባ እናንተ ጋር ዛ ላስቬጋስ አሉ ላስቬጋስ የቀውስ እናየቀውስ ገ ያለበት ሀገር ግን በጣም የሚገርሙ ክርስቲያኖች ያሉበት በጣም የሚገርም ህይወት ያየሁት ላስቬጋስ ነው። በሲኦል መካከል ገነትን ያየሁት ላስቬጋስ ነው። ዞር በላሉት አትላንታ፣ ዞር በላሉት። ስለዚህ አሁን የኢትዮ ሶስት ስልሳ በሀብታሙ ምክንያት በእነ ብሩክ ምክንያት መጠላቱን ማን አወቀ? እስክንድር አወቀ። በዚያ በኩል የሚታለበው አማራ ገንዘቡን አንቆ ያዘ። የኢትዮ ሶስት ስልሳ ተመልካቾች ከ30 ሺ 20 ሺ 3 እና 4 ሆኑ። አሁን ኢትዮ 360 አዲስ ድምጽ አበበ ወለጋ ስትገባ መፍቻ መፍቻ የያዙ አድሚኖች ብቻ ነው የምታየው፣ ያወራሉ ብታይ፣ የሚገርም ነገር፣ አዲስ ሰው የለም። ኮመንት የሚያደርገው ማን መሰለ? ለእንትኖች ክልክል ነው ለአዲስ ሰው ኦንሊ ሰብስክራይበርስ ነው የሚለው፣ የሚገርም። ሱራፌል ሲነግረኝ ሰብስክራይበር ያደረጉ ብቻ ነው ነው የሚለው ያለኝ፣ እንግሊዝኛውን ጠይቄው ነበር። እና ሰብስክራይብ ያደረጉ ብቻ ናቸው የሚገቡት ነው የሚለው። መፍቻ መፍቻ ይዘው ያበበ ያበበ ብለው አድሚኖች ቁጭ ብለው ያወራሉ። እሱ ይለፈልፋል ከላይ። ኤልሲ ደናንሽ፣ ትላንት በጊዜ ነው የወጣሁት አለው። እናቴ አስቱካይ ያረሯ፣ ደናንሽ በቃ። የሚያወሩት አድሚኖች ሆኑ፣ ብቻቸውን ቀሩ። አሁን እስክንድር ምን አሰበ ዘዴ አሰበ ኦኬ ሀብታሟስ በልቶናል አይቻልም ኢትዮ 360 አልሆነም ሚኒሊክ ቲቪ ኢትዮጵያ ውስጥ ሽ ነው የሚለው ያለበለዚያ ሀብታሟ እያለ ነው ዝዝዝዝ ብሎ የሚዘበዝበው አለቀ ዞር በል የለም ማለት ከዛስ አሁን ምን ያድርጉ ገንዘቡ እያለቀ መጣ ስለዚህ የባልደራስን ገንዘብ እዛው የተቀመጠውን በባልደራስም የተሰበሰበ አሜሪካ የተቀመጠውን ገንዘብ መጠቀም ጀመሩ። ይህን ገንዘብ እያለቀ ነው ልጆቼ፣ ማሳደጊያም የለኝም። ስለዚህ የጎንደር ሕዝብ ጎንደሬ ነው ብሎ የሚያስብበት ቴሌቪዥን እንክፈት አሉና ወሰኑ። ተመልከት። ከዛ ጣና ቲቪ አሉና መጡ። እናያለው መንበር እነ ምስጋናው አንዷ አለም እነማ ያሉበትን ቴሌቪዥን አመጡ ማለት ነው። እሱንም ሲያወጡት ደግሞ እኔ ያመጣውኝና በማን ስም ነው ያወጣው ብዬ ስም በባልደራስ ጊዜ በጎንቦ ሰባት ጊዜ በግንባሩ ጊዜ በሰራዊቱ ጊዜ በምኑ ጊዜ የነበረው ዶክተር አምሳሉ የሚባለው ቅድም የነገርኩ ሰውዬ በሱ ስም ነው አሁንም የሚከፈተው። እሱ ማለት ተመልከት። እሱንም አሰጣ ነው በረደድ የሚባል አለ ብርድድ ያለ የማነው ስሙ? የአብይ አህመድ ዋና አፈቀላጤ በሱ ስም ነው የሚከፈተው።

እያሉ መኖር አይደብርሽም ወይ? ብለን ነበረ። ይሄው ዛሬ እንደዚህ ወታደች። ሌሎች ተጨማሪ አሉን እንስ ማይደለ። እሺ፣ ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። መሰልቀጥን ደግሞ ምንድን ነው ያሳቀኑት? ስለኝ እንግዲህ የሚፈጥሯቸው ቃላቶች ለራሳቸውም ራሱ እንዴት በሽታ እንደሚሆንባቸው የኢትዮጵያ መንግስት

የሰለጠኑ ያለው እንዲያውም ካሰብከው በኢትዮ ሶስት ስልሳ ውስጥ ሁላችንም በመስራቾቹ እኔም ልዩም አንተ ብሩክም መብት አለን። ካሰብከው ደግሞ የኛ አይነት ሴቶች ስትወስድ ደግሞ ከአንተ በላይ መብት ሊኖር ይችላል። በአሜሪካ ሕግ ታንጂ ወይ ክርስቶስ። ምንድን ነው እኔ እንደዚህ የሚያባላችሁ ነው? ሚዲያ ነው ያዛችሁት፣ ማህበረሰብ ለማገልገል ነው፣ ወጥቶ ለመናገር ነው አይሚን ሶስት ስልሳ ብላችሁ ስትቋቋሙ እኛ የመሰለን ኢትዮጵያን ሶስት ስልሳ እየተሽከረከራችሁ በኢትዮጵያ ውስጥ ያለውን ምንም እንኳን አንድ ብሔር ውስጥ ተወሽቃችሁ ብናገኛችሁም ቅሉ ግን ሀሳቡ የነበረው በኢትዮጵያ ዙሪያ መረጃ ልትሰጡ፣ መረጃ ልትቀበሉ፣ መረጃ ልታሸላሽሉ እሺ ታገኝናላችሁ ልትታገሉ ነ አሁን የምን ግብ ግብ ነው? ምንድን ምን ወርቅ ተገኘ? ነዳጅ አገኛችሁ? እንደዛ ሶስት ሰዓት ምንድነው ስቱዲዮ ውስጥ ነዳጅ ፈለቀ እንዴ? ምንድን ነው ያባላችሁ? በነገራችን ላይ ፀረ አማራ ሰው እስክንድር ባለው ስም ቀና ቢሆን ኖሮ አሰግድንና መከታውን አስታርቆ አንድ ያደርጋል እንጂ አሰግድና መከታውን አባትና ልጅ ያታኩስ ነበር ያታኩስ ነበር። እስክንድር አንድ ማረግ ቢፈልግ ኖሮ ጎንደሮችን ሶስት ቦታ ጎጃሞችን ሁለት ቦታ ለመክፈል ይጥር ነበር። እስክንድር የአማራ ትግል የሚያሳስበው ቢሆን ኖሮ ኮሎኔልን ከምሬ ወዳጆ ለይቶ ገንጥሎ እ ያስዋሸው ያስ ሸክተው ነበር አደለም።